መጽሐፈ ምሳሌ ምዕራፍ 22 መልካም ስም ከብዙ ባለጠግነት ይሻላል፣ መልካምም ሞገስ ከብርና ከወርቅ ይበልጣል። ባለጠጋና ድሃ ተገናኙ፣ እግዚአብሔር የሁላቸው ፈጣሪ ነው። ብልህ ሰው ክፉን አይቶ ይሸሸጋል፣ አላዋቂዎች ግን አልፎ ይጎዳሉ። ትህትናና እግዚአብሔርን መፍራት ባለጠግነት፣ ክብር፣ ሕይወትም ነው። እሾህና ወጥመድ በጠማማ ሰው መንገድ ናቸው ነፍሱን ግን የሚጠብቅ ከእነርሱ ይርቃል። ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ባለጠጋ ድሆችን ይገዛል፣ ተበዳሪም ያበዳሪ ባሪያ ነው። ኃጢአትን የሚዘራ መከራን ያጭዳል፣ የቁጣውን በትር ይጠፋል። ሮሩህ የተባረከ ይሆናል፣ ከእንጀራው ለድሃ ሰጥቷልና። ፌዘኛን ብታወጣ ክርክር ይወጣል፣ ጠብና ስድብም ያልቃል። የልብን ንጽህና የሚወድና ሞገስ በከንፈሩ ያለች ንጉሥ ወዳጁ ይሆናል። የእግዚአብሔር ዓይኖች ዕውቀትን ይጠብቃሉ፣ እርሱ ግን የወስላታውን ቃል ይገለብጣል። ታካሽ ሰው አንበሳ በሜዳ አለ፣ በመንገዱም ላይ ሞታለሁ ይላል። የጋለሞታ ሴት አፍ የጠለቀ ጉድጓድ ነው፣ እግዚአብሔር የተቆጣው በእርሷ ይወድቃል። ስንፍና በሕፃን ልብ ታስሯል፣ የተግሳጽ በትር ግን ከእርሷ ያርቃታል። ለራሱ ጥቅም ለመጨመር ሲል ድሃን የሚጎዳ ለባለጠጋ የሚሰጥ እርሱ ወደ ድህነት ይወድቃል። ጆሮን አዘንብለህ የጠቢባንን ቃላት ስማ፣ ልብህንም ወደ እውቀት ያድርግ። እነርሱን በውስጥህ ብትጠብቅ፣ በከንፈሮችህም ላይ የተዘጋጁ ቢሆኑ የተወደደ ነገር ይሆንልሃል። እምነትህ በእግዚአብሔር ይሆን ዘንድ ለአንተ ዛሬ እንሆ አስታወቅኩ። የእውነትን ቃል እርግጥነት አስታወቅህ ዘንድ ለሚጠይቅህም እውነትን ቃል መመለስ ይቻልህ ዘንድ በምክርና በእውቀት የከበረን ነገር አልጻፍኩልህምን? ድሃን በግድ አትበድለው ድሃ ነውና፣ ችግረኛውንም በበር አትግፋው፣ እግዚአብሔር የእነርሱን ፍርድ ይፋርድላቸዋልና የቀሟቸውንም ሰዎች ሕይወት ይቀማልና። ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፈፍተኛም ጋር አትሂድ፣ መንገዱን እንዳትማር ለነፍስህም ወጥመድ እንዳታገኘ እጃቸውን አጋና እንደሚማቱ ለባለ ዕዳዎች እንደሚዋስዋት ሁን። የምትከፍለው ባይኖርህ ምንጣፍህን ከበታችህ ስለምን ይወስዳል? አባቶች የሰሩትን የቀድሞውን የድንበር ምልክት አታፍልስ። በሥራው የቀጠፈ ሰውን አይተሃለን? በነገሥታት ፊት ይቆማል፣ በተዋረዱ ሰዎች ፊት አይቆምም። መጽሐፈ ምሳሌ ምዕራፍ 23 ከመኮንን ጋር ለመብላት በተቀመጥክ ጊዜ በፊትህ ያለውን በደህን አስተውል። ሰውነትህም ቢሳሳ በጎሮሮህ ላይ ካራ አድርግ። ጣፋጩ መብል አይመርህ፣ ያስት እንጀራ ነውና። ባለጠጋ ለመሆን አትድከም፣ የገዛ ራስህን ማስተዋል ተው። በእርሱ ላይ ዓይንህን ብታዘወትርበት ይጠፋል፣ ባለጠግነት ወደ ሰማይ እንደሚበር እንደ ንስር ለራሱ ክንፍ ያበጃልና። የቀናተኛን ሰው እንጀራ አትብላ፣ ጣፋጩ መብልም አይመርህ በልቡ እንዳሰበ እንዲሁ ነውና፣ ብላ ጠጣ ይልሃል፤ ልቡ ግን ካንተ ጋር አይደለም። የበላኸውን መብል ትተፋዋለህ፣ ያማረውንም ቃልህን ታጠፋዋለህ። በሰነፍ ጆሮ አንዳች አትናገር፣ የቃልህን ጥበብ ያፌዝብሃልና። የቀድሞውን የድንበር ምልክት አታፍልስ፣ ወደ ድሃ አደጎች እርሻ አትግባ። ታዳጊያቸው ጽኑ ነውና፣ እርሱም ፍርዳቸውን ከአንተ ጋር ይፋረዳልና። ልብህን ለተግሳስ ስጥ፣ ጆሮህንም ወደ እውቀት ቃል ሕፃንን ከመቅጣት ቸል አትበል፤ በበትር ብትመታው አይሞትምና፣ በበትር ትመታዋለህ፣ ነፍሱንም ትታደጋለህ። ልጄ ሆይ ልብህ ጠቢብ ቢሆን፣ ልቤ ደግሞ ደስ ይለዋል። ከንፈሮችህን በቅን ቢናገሩ፣ ኩላሊቶቼ ደስ ይላቸዋል። ልብህ በአጢአተኞች አይቅና፤ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር። በእውነት ፍጻሜ ያለህና ተስፋህም አይጠፋምና፣ ልጄ ሆይ ስማ፣ ጠቢብም ሁን፣ ልብህንም በቀናው መንገድ ምራ። የወይን ጠጅ ከሚጠጡ ጋር አትቀመጥ፣ ለስጋም ከሚሳሱ ጋር። ሰካርና ሆዳም ይደኸያሉና የእንቅልፍን ብዛት የተቦጫጨቀ ጨርቅ ያስለብሳልና። የወለደህን አባትህን ስማ እናትህን ባረጀች ጊዜ አትናቃት። እውነትን ግዛ አትሽጣትም፣ ጥበብን ተግሳጽን ማስተዋልንም። የጻድቅ አባት እጅግ ደስ ይለዋል። ጠቢብም ልጅ የወለደ ሐሴትን ያገኛል። አባትና እናትህ ደስ ይበላቸው፣ አንተንም የወለደች ደስ ይበላት። ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ። ጋለሞታ ሴት የጠለቀች አዘቅት ናትና ሌላይቱም ሴት የጠበበች ጉድጓድ ናትና፣ እንደ ሌባ ታደባለች፣ ወስላቶችንም በሰው ልጆች መካከል ታበዛለች። ዋይታ ለማን ነው? አዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቍሰል ለማን ነው? የዓይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን የተደባለቀ የወይንን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ወደ ወይን ጠጅ አትመልከት በቀላ ጊዜ መልኩን፣ በብርሌ ባንጸባረቀ ጊዜ፣ እየጣፈጠም በገባ ጊዜ፣ በኋላ እንደ እባብ ይነድፋል፣ እንደ እፉኝትም መርዙን ያፈሳል። አይኖችህ ጋለሞታዎችን ያሉ፣ ልብህም ጠማማ ነገርን ይናገራል። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ መቱኝ፣ ያውም አልተሰማኝም፣ ጎሰሙኝ፣ አላወቅኩምም። መቼ እነሳለሁ? ደግሞ ጨምሬ እሻታለሁ፣ ትላለ። መጽሐፈ ምሳሌ ምዕራፍ 24። ልጄ ሆይ በክፉ ሰዎች አትቅና፣ ከእነርሱ ጋርም መሆንን አትውደድ። ልባቸው ግፍን ታስባለችና፣ ከንፈራቸውም ሽንገላን ትናገራለችና። ቤት በጥበብ ይሠራል፣ በማስተዋልም ይጸናል በእውቀትም ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላሉ። ጠቢብ ሰው ብርቱ ነው፣ ታዋቂም ሰው ኃይሉን ያበዛል። በመልካም ስርዓት ሰልፍ ታደርጋለህ፣ ድልም ብዙ ምክር ባለበት ዘንድ ነው። ጥበብ ለሰነፍ ከፍ ብላ ይራቀሽ ናት፣ በበርም አፉን አይከፍትም። ክፉ ለማድረግ የሚያስብ ተንኮለኛ ይባላል። የስንፍና ሐሳብ ኃጢአት ነው፣ ሰዎች ፌዘኛውን ይጸየፉታል። በመከራ ቀን ብትላላ ጉልበትህ ጥቂት ነው። ወደ ሞት የሚነዱትን ታደግ፣ ይታረዱ የተወሰኑትን አድን። እነሆ ይህን አላውቀውም ብትል፣ ልቦችን የሚመረምር እርሱ አያስተውልምን? ነፍስንም የሚመለከት እርሱ አያውቅምን? ለሰውስ ሁሉ እንደ ስራው አይመልስለትምን? ልጅ ሆይ መልካም ነውና ማር ብላ፣ ወለላም ለጣምህ ጣፋጭ ነው። ጥበብም ለነፍስህ እንዲሁ እንደሚሆን እወቅ። ብታገኘውም ፍጻሜ መልካም ይሆናል፣ ተስፋም አይጠፋም። እንደ ሀጥ በጻድቅ ቤት ላይ አትሸምቅ ማደሪያውንም አታወቅ። ጻድቅ ሰባት ጊዜ ይወድቃልና ይነሳማል፣ ሀጥ ግን በክፉ ላይ ይወድቃል። ጠላትህ ቢወድቅ ደስ አይበልህ፣ በመሰናከሉም ልብህ ሐሴት አያድርግ፣ እግዚአብሔር ያንን አይቶ በዓይኑ ክፉ እንዳይሆን ቁጣውንም ከእርሱ እንዳይመልስ። ስለ ኃጢአተኞች አትቆጣ በክፎችም አትቅና፣ ለኃጢአተኛ የፍጻሜ ተስፋ የለውምና የኃጢአንም መብራት ይጠፋልና። ልጄ ሆይ እግዚአብሔርንና ንጉሥን ፍራ፣ ከዓመፀኞችም ጋር አትደባለቅ። መከራቸው ድንቀት ይነሳል እና ከሁለቱ የሚወጣውን ጥፋት ማን ያውቃል? እነዚህ ደግሞ የጠቢባን ቃሎች ናቸው። በፍርድ ታደላ ዘንድ መልካምም አይደለም። አጥውን ጻድቅነ የሚለውን ወገኖች ይረግሙታል፣ አህዛብም ይጠሉታል። የሚዘልፉት ግን ደስታ ይሆንላቸዋል፣ በላያቸውም መልካም በረከት ትመጣላቸዋለች። በቀና ነገር የሚመልስ ከንፈርን ይስማል። በስተሜዳ ሜዳ ስራህን አሰናዳ ስለ አንተ በእርሻ አዘጋጃት ከዚያም በኋላ ቤትህን ስራ። በባልንጀራህም ላይ በከንቱ ምስክር አትው፣ በከንፈርህም አታባብለው። እንዳደረገብኝ እንዲሁ አደርግበታለሁ፣ እንደ ስራውም መልስበታለሁ አትበል። በታካች ሰው እርሻ አእምሮ በጎደለውም ሰው ወይን ቦታ አለፍኩ። እነሆ ሁሉ እሾህ ሞልቶበታል፣ ፊቱም ሳማ ሸፍኖታል፣ የድንጋዩም ቅጥር ፈርሷል። ተመለከትኩና አሰብኩ፣ አየሁትና ተግሣጽን ተቀበልኩ። ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንበዴ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል።